ሁላችሁም እንደምን አደራችሁ፣ እንደምንዋላችሁ፣ እንደምናመሻችሁ በየትኛውም የዓለም ክፍል ያላችሁ ሁሉ በደስታ ፈገግ እንደምትሉ አልጠራጠርም። ምክንያቱም ዛሬ ልዩ ሚስጥር ነግራችኋለሁ። ይህ ሚስጥር ጉግል የምታደርጉት ወይም በንግግር መድረኮች የምታገኙት ወይም በቢዝነስ መጽሐፍ ላይ የምታገኙት አይደለም። ይህ ሚስጥር ወጣትና ሞኝ እያለሁ ሰው በነገር የኑሮ የምለው ነገር ነው። ተዘጋጃችሁ? ያለምንም ንግግር አሸንፉ። አዎ ያለምንም ወሬ፣ ያለ ጩኸት፣ ያለ ርችት ያለ ሰልፈኛ ወይም ያለ ድምፅ ማጉያ። እስቲ እዩኝ፣ ተሳካልኝ እኮ ሳንል በዝምታ። በአሁኑ ዓለም ሁሉም ሰው ዋይራል መሆን ይፈልጋል። ሁሉም ሰው ሌላ ሰው እንዳይለት ይፈልጋል። ጫማቸው ማሳየት ይፈልጋሉ፣ መኪናቸው ማሳየት ይፈልጋሉ፣ አርቲፊሻል ሮሌክስ የእጅ ሰዓታቸው ማሳየት ይፈልጋሉ፣ ቤተ መንግሥት የመሰለ የተከራዩትን ቤት ማሳየት ይፈልጋሉ። ከዛም ተሳክቶልኛል ይላሉ። እውነተኛ አሸናፊዎች አያወሩም፣ ዝም ብለው ይሄዳሉ እንጂ አንድ አጭር ታሪክ ልንገራችሁ። ከጥቂት ዓመታት በፊት በሲንጋፑር ቢዝነስ ስብሰባ ላይ ተገኘቼ ነበር። ሁሉም ሰው በስርዓት የለበሰ ነበር። ንሱ ጫማ፣ ንሶ ልብስ የተጋነነ አነባብስ አልነበረም። ከዛ አንድ ሰው መጣ። ከወንበዴዎች መርከብ የተሰረቀ ሰንሰለት ይመስል ሀብል አድርጓል። የሚያብለጨልጭ ጫማው ከፋሽን መጽሔት ላይ የተወሰደ ይመስላል። የተጋነነው መነጽሩ ተደምሮ የሰው ሁሉ ቀልብ ይሰር ነበር። ወዲያው አጠገቤ ተቀምጠው ማውራት ጀመረ። ማውራት ሳይሆን ማስታወቂያ ጀመረ። የአስር ሚሊዮን ኮንትራት ባለፈው ሳምንት ተፈራረምኩ ብሎ አስተናጋጆችም ጭምር እንዲሰሙት ተናገረ። የጠየቁት ይመስል እኔ ሁሌም ቢዝነስ ክላስ ነው የሚበራው ብሎ ጨምሮ ተናገረ። የሀብታም ሰዎችን ስም መጥቀስና የመኪና ፎቶዎችን ማሳየት ጀመረ። ከበድ ያሉ ቃላትን ቃል ቃል በማድረግ ለሚሰሙት ራስን ከፍ ለማድረግ ሞከረ። ከአስተደቂቃ በኋላም በጣም የሚገርም ነገር ተፈጠረ። ይኸው ሰውዬ ጠጋ ብሎ በትህትና የገንዘብ ቦርሳውን ስለረሳ ቡና እንድገዛለት ጠየቀኝ። ጓደኞቼ፣ እውነተኛ ስኬታማ ሰው ከሆናችሁ ይህን ያህል ማውራት አያስፈልጋችሁም፣ ትወናም አያስፈልጋችሁም። አፍሪካውያኖች ባዶ ቆርቆሮ ከሁሉም በላይ ይጮሃል ይላሉ። እኛ ቻይናዎቹ ደግሞ ከሁሉም በላይ የምትጮኸው ዳክዬ በቅድሚያ ይተኮስባታል እንላለን። በቢዝነሱ ዓለም ቀድሞ የሚያወራው ከቁም ነገር አይቆጠርም። ጥሩ ስኬት ካለህ ራሱ ስኬትህ ስለ አንተ ይናገር። ስኬት እንደ ሽቶ ነው። እየሄድክ በየሰው ላይ አትነፋም። ትንሽ ራስ ላይ ታደርጋለህ። ያኔ ሁሉም ያስተውላል። ስለዚህ ስኬታችሁን አታውጁ፣ በዝምታ አሸንፉ። አንዳንድ ሰው ስኬት በሙዚቃና በርችት ታጅቦ መምጣት ያለበት ይመስለዋል። በደግታማ ቦታ ቆመው ጃኬታቸውን ንፋስ እያርገበገቡ እንደ ጀግና መታየት ይፈልጋሉ። መሆን የለበትም። ስኬት እንደዚያ እንዲሰማችሁ አያድርግም። ስኪት ገና ብዙ እንደሚቀራችሁ ገና ብዙ መስራት እንዳለባችሁ እና ገና ማወቅ ያለባችሁ ብዙ ነገሮች እንዳሉ እንድትገነዘቡ ያደርጋል። አሊባባን ስመሰረት ሰው አላመነኝም ነበር፣ ቤተሰብም ሳይቀር እንደ እብድ ቆጥረው ነበረ። ጃክ አንተ ጊዜኛ አስተማሪ ነ ስለ ኢንተርኔት ምን የምታውቀው አሉ። እኔም አዳውቅም አልኳቸውም፣ ግን እምነቱ ነበረኝ። ወድቃለው፣ እነሳለው፣ የተቻለኝን አደርጋለሁ በልሺ ወድቃለው በስተ መጨረሻም ሲሳካልኝ እየዞርክ በቻይና ሀገር ሀብታሙን ሰው እኮ እኔ ነኝ አላልኩም። ሂጅተኛው ምክንያቱም ደክሞ ነበረ። እውነተኛ ስኬት ዝምተኛና ትወት ነው፣ ሰላማዊም ነው። በኢንስታግራም የሚለቀቅ አይደለም፣ ያለ ጩኸት የሚሰራ ነው። እስቲ ቃላን ነገር ልጠይቃችሁ፣ በጣም አስፈላጊ የሆነ ጥያቄ። ስታሸንፉ ወይም ሲሳካላችሁ ምን ታደርጋላችሁ? ህይወታችሁ ላይ ጥሩ ስኬት ስታገኙ መጀመሪያ ማድረግ የምትፈልጉት ምንድን ነው? በአሁኑ ጊዜ ብዙ ሰዎች ቁጭ ብሎ ፈጣሪ ማመስገንና የሚቀጥለው እርምጃቸውን ማቀድ ሳይሆን ስልክ አንስቶ ወይም ፌስቡክ ከፍቶ ለዓለም፣ እዩልኝ ተሳካልኝ ብሎ መጮኸ ነው። ልምከራችሁ፣ ስኬታችሁ በደንብ መሰረት ከመያዙ ወይም ከመብሰሉ በፊት ፎሎ ስትናገሩ፣ በቀበሮ ፊት እንደምትደንስ ዶሮ ናቸው። ዶሮ እየተደሰትኩ ነው ሲል፣ ቀበሮም የሚታየው እራት ነው። አንዳንድ ሰው አዲስ ዋለቃቸውን ሳያገኙ ስራ አገኘሁ እኮ ይላሉ። የመጀመሪያ ሽያጭ ሳያደርጉ አዲስ ቢዝነስ ጀመርኩ እኮ ይላሉ። የህይወት አጋሪን አገኘሁ እኮ ብሎ ማህበራዊ ድረገጽ ላይ ያወጡና ከሁለት ሳምንት በኋላ በዝምታ የወጡት መረጃ ይሰርዛሉ። ያለምን ሆነ ቸኩ ለብስ ለጮ ሆነ ያለ ጊዜ አከብረው ጠብቆ መያዝ ያለባቸውን አጋለጡ። አንድ በጣም ከባድ እውነት አላካፍላችሁ። በረከታችሁን ጠብቆ ሕልማችሁም ጠንክሮ በራሱ እስከሚቆም ድረስ ሸፍኑት። መጀመሪያ አሸንፉ በደንብ አሸንፉ። በማስረጃም አሸንፉ። ከዛ በኋላ ማስተዋወቅ አያስፈልጋችሁ። ቀጥሎም ባላችሁ ዘርፍ የተካናችሁ ሰው ለመሆን እንድትችሉ ዘወር ብሎ፣ ይሄ እኔ የምወደው ልማድ ነው። ስኬት ስለ እኔ እንዲናገር ያደረግኩ ሰው ራሱ ምን እያደረግኩ እንዳለ እንዲገምት ተውኩት። የከሰረ ብር ያጣና እዚህ ግባ የማልባል ሰው አድርገው እንዲያስቡኝም ታውቋቸው። እውነታው ግን እየተዘጋጀሁ እየሠራሁና እየገነባሁ ነበር። ይህ የዝምታ ኃይል ነው። በዘቅታ ስታሸንፉ ዓለምን ታናጋላችሁ። በድምፅ አይደለም በውጤት እንጂ። በረከታችሁ መጠበቅ አለባችሁ። መጀመሪያ ይሳካላችሁ፣ መጀመሪያ ያሸነፉ ሙሉ በሙሉ ከዚያም ምርት ለመሆን ዞር በሉ። ለመደበቅ ፈልጋችሁ ሳይሆን ስላገኘችሁት ጊዜያዊ ስኬት በመጮህ ጊዜ ከማዋከን ይልቅ ትኩረት ሰጥታችሁ የሚቀጥለው እድገታችሁ ላይ ተጠምዳችሁ ለመስራት ስለምትፈልጉ ነው። ጥሩ የሆነ ነገር ሁሉ ለህዝብ እይታ መቀረር የለበትም። አልማዝ የሚሰራው በጨለማ ነው። ወርቅ የሚገኘው ከመሬት በታች ነው። በዓለም ላይ ያሉ ውድ ነገሮች የሚገኙት በጸጥታ እንጂ በብዙ ማስታወቂያ አይደለም። አሁን ባለንበት ዓለም ብዙ ሰዎች ለትንሽ ስኬት እንዲጨበጨብላቸው ይፈልጋሉ። አንድ ቀን ሰረታ ይበላና ሰውነትን ስለመጠበቅ ጠቢብ ይሆናል። አንድ አንቀጽ ይሰፍና ራሱን እንደ ደራሲ ይቆጥራል። አንድ ቀን ይጸልይና ራሱን እንደ ነብይ አድርጎ ይቆጥራል። እውነተኛ ስኬት አንድን ነገር አንድ ጊዜ በማድረግ የሚገኝ አይደለም በተደጋጋሚ በተሻለ ሁኔታ ያለማቋረጥ ለማድረግ ከእናንተ ማንነት ጋር ሲዋሃድ ነው። ስለዚህ መጀመሪያ አሸንፉ ወይም ይሳካላችሁ ስል የማያጠራጥር ውጤት ላይ ደረሱ ማለት ነው። በትልቁ አሸንፉ ስል የገነባችሁትን ጠንካራ ነገር በአንድ ችግር ወይም በአንድ አፍራሽ አስተያየት የማይናወጥ ይሆን ማለት ነው። ሙሉ በሙሉ አሸንፉ ስል ስኬታችሁ በውጭ ብቻ ሳይሆን በውስጣችሁም ጭምር ጥሩ ስሜት ይናወጣላችሁ ይሆን ማለት ነው። ጠንካራ ሰላማዊና ጸጥ ያለ ከዛ በኋላ ዞር በሉ ከሕይወታችሁ ወይም ከዓላማችሁ ሳይሆን ካላስፈላጊ ጩኸት ወደ ጥበባችሁ ዞር ወደ ልማዳችሁ ዞር ሙዋን ወደምትፈልጉት ማንነታችሁ ላይ ለመድረስ ዞር በሉ ስኬታችሁ በማለዳ እንደምትወጣ ፀሐይ ኃይለኛና ቀልብ የሚስብ ይሆን በጭራሽ በጩኸት አይሆን በእውነት ስታሸንፉ ሰው ያስተውላችኋል እመኑኝ ስለ እናንተ ያወራል እንዴት እንደተሳካላችሁም ይገረማል መቼ ነው ይሄ የሆነው ይላል ፈገግ ብላችሁ ሻያችሁን ፉት እያላችሁ፣ እናንተ ሌሎችን ስታዩ እኔ ራሴ ላይ የሰራሁ ነበር በሉ። አሸናፊዎች በዓላማ ሰጥ ብሎ ነው የሚንቀሳቀሱት።